ስለ ኢትዮጵያ ደስ ያለው ዶክተር አብይ የሚያወራው አፉ ላይ የሚመጣው ኢትዮጵያዊነት ነው። አፉ ላይ ያለው ኢትዮጵያዊነት ነው። እቺን ኢትዮጵያዊነትን ለማሳነስ የሚፈልጉ ብዙ ሰዎች አሁን ተነስተዋል። የቶቹ እውቀት የሌላቸው ሰዎች ስለ ሀገር ሳይሆን ከጎጥም አልፎ አሁን የሚመስላቸው የአማራ ትግል ጎንደርና ጎጃም ነው። በቃ የአማራ ማንነት ጎጃምና ጎንደር አድርገው ቁጭ ብለዋል። ስለዚህ ተሸውደዋል። ቁማር ተበልተዋል። አይችሉም። ፖለቲካውን አልቻሉት። እንዴት አርገን ነው ኦሮሚያ ክልል ያለው ደቡብ ክልል ያለው አዲስ አበባ ያለው የአማራ ልጅ እንዴት አርገን ነው ከነሱ ጋር ኮሚኒኬት የምናደርገው? ወፌ እንዴት ያለ ነው? ድሬዳዋ ካለው ወንድምና እህቶች የአማራ ወንድም ጅማ ላይ ካለ በጣም ብዙ ጅማ ላይ አማራ ልጆች አሉ በጣም ብዙ አርሲ ላይ አምቦ ላይ ብትሄድ ሀረር ብትሄድ የአማራ ልጆች ጥግ ድረስ ነው ያሉት። ዘረኝነት ይዘ በዚህ ሰዓት እመነኝ፣ ወደፊት የምናወራው ዘረኝነት ላይ ያላችሁ ሰዎች የፈለገ ነገሩ ይክረርብህ፣ የምታሸንፈው እውነት ስትይዝ ብቻ ነው። ዘረኝነትን ይዞ ጀዋራ አላሸነፍም ዘረኝነትን ይዞ ኦነግ አላሸነፈም። አሁን የአማራው ትግል አያሸንፍም ዘረኝነት ይዞ ትስ ሞር። እንዲያውም የአማራ ወንድምና እህቶቼ ሌላ ቦታ የሚኖሩት ስጋት ላይ ይሆናል። ምን አይነት ስጋት? እዚህ ሆነው ያልሆነ ንግግር በሚናገሩት እዛ ያሉትን በሰቀቀን ነው የሚያኖሯቸው። እኛ ከእናንተ ጋር መሬት ሰጥተን አብረን በክብር እየነገድን እየበላን እየጠጣን እየኖርን ለምንድን ነው የሚሰድቡን ብለ ይጠይቃሉ። ይሄን ግን የማያስተውሉት ያልተማሩ ሰዎች እንደዛ ይላል። መጥተው እዚህ በርጠጠጠ በተለይ ጎጃምና ጎንደር ፖለቲካ ጎጃም እና ጎንደር ነበረ። በሱዳን አድርጎ ከኢትዮጵያ ወጣ። ስለዚህ ኮሚኒኬት ማድረግ አይችልም። ከአዲስ አበባ ልጅ ጋር አልኖርም፣ ከኦሮሞ ልጅ ጋር አልኖርም፣ ከደቡብ ልጅ ጋር አልኖርም፣ ከሌላው ማህበረሰብ ጋር አልኖርም። የሚያቀል ታሪክ የለም። ጩ አትጩ አይሰማም። የሱን ስሜት ብቻ ይገልጠላል። ተዛዝ አረ እዚህ በምናገረው እኮ ና አማራ ወንድሜ ሊጎዳብኝ ይችላል አይልም። አሁን እኔ ኦሮሚያ ክልል ዱባይ ብትሆንልኝ ደስ ይለኛል። ለምን? በላይ ደቡብ ዱባይ ብትሆን ለምን? 15 ሚሊዮን የአማራ ልጅ ቅብር ብሎ ይኖራል ኦሮሚያ ላይ። ስለዚህ 15 ሚሊዮን አማራ አለፈለት ማለት ለኔ ደስታዬ ነው። ናው ዊ ጉድ አየ ደቡብ አለፈለት ብትለኝ የአማራ ልጅ ሊደሰት ይገባል። እንዴት 10 ሚሊዮን የአማራ ልጅ አለፈለት፣ 10 ሚሊዮን የአማራ ልጅ አለፈለት፣ ሶ ታንክፉል ነው ማለት አዲስ አበባ ተለወጠች፣ ያለፈላት ሲባል ከ3 እስከ 4 ሚሊዮን የሚሆን የአማራ ልጅ አለ። ይሲ ወርምሳይ ስለዚህ አለፈለት ሲባል መደሰት ነው ያለበት። ናው ዘ ኳቸር ዊል ቢ ትግራይ አፋር አለፈለት ብትለኝ፣ ጥያቄ ምልክት አደርግበታለሁ። ትግራይ ላይ የሚኖር ሙሉ ኢትዮጵያዊ ብሔር ብሔረሰብ የለም እንዴት ብዬ ጠይቃለሁ። የዘረኝነት ነው። አፋር ላይ ሙሉ አለፈለት ብትለኝ፣ ቆሜ ጠይቃለሁ። ማን አለ አፋር ላይ ዘረኝነት አለ እልሃል። ገባ ቆም ብዬ የምጠይቅበታለሁ። ሌሎች ቦታ ላይ ሲሆን ግን ሙሉ ኢትዮጵያዊነት ያለበት ቦታ ሲበለጽግ ሲያድግ ተቃውሞ የለኝ ተቃውሞ የለኝም። አሁን በማስተውለው ነገር ከጠየቃችሁኝ ጎንደር ለማስተናገድ ደግ ናት። ለማኖር ጥያቄ ምልክት አለኝ። ጎጃም ለማስተናገድ መልካም ሕዝብ ነው። ለማኖር ጥያቄ ምልክት አለኝ። ተውት። ኦሮሚያ ላይ ችግር ካለ የኦሮሞ የኦሮሞ ውስጥ ፖለቲካ ላይ ትንሽ የሆነ ነገር ሆኗል፣ በላይ ችግር ተፈጥሯል። ብልጽግና ኦሮሞ ነው እንበለው፣ በቃ እንውሰድ። ብልጽግና ሙሉ ኦሮሞ ነው ብለን እንስጣቸው። እሺ ከሰጠን በኋላ የወላይታ አንድ ሚሊዮን ሕዝብ ጎጃም ላይ ይኑር ቢባል ፈቃደኛ ነው ወይ ነው ጥያቄ የሁለት ይ አንድ ሚሊዮን ህዝብ ጎንደር ላይ ይኖር ቢባል የጎንደር ህዝብ ፈቃደኛ ነው የሚል ጥያቄ ምልክት አለ፣ ፕራብሊና። ስለዚህ ምን ማድረግ መጎብኘት፣ ማየት ደስ ይላቸዋል፣ ግን ተመለሰ ሄድ ነው ምትባል። አየህ፣ ተንቀሳቀስ፣ አስተናግድን፣ በጥሩ ተስተናግደሃል፣ በጥሩ ነገር ኖረሃል፣ ተመለስ ወደ ነበርክበት፣ ጀለሲ ላትብለሽ። ይሄ ነው ስለዚህ አሁንም የምለው ምንድን ነው ከኦሮሚያ የሚመጣ መሪ፣ ከደቡብ ክልል የሚመጣ መሪ በደንብ እቀበላል። አሮን ከር ደረስት አዲስ አበባ ልጅ ቢመጣ በደንብ እቀበላለሁ። ለምን ከሌላው ህዝብ ጋር አብሮ የመኖር ላይፉን አሳይቶ አሳይቶ ከትግራይ ለሚመጣ መሪ ከአፋር ለሚመጣ መሪ እንዲሁም ከጎጃምና ከጎንደር ለሚመጣ መሪ ጥያቄ አለኝ። አሁን ደሳለኝ ጫኔ የሚያስቀኝ ዶክተር ደሳለኝ ጫኔ የኤርትራ አምባሳደር ነው የሚመስል እንትን ላይ ገብቶ የሚናገረው ንግግር ጌታ ምስክር ዶክተር ደሳለኝ ጫኔ የኤርትራ አምባሳደሩ ላ እየመሰለኝ ነው። እንትን ላይ የሚናገረው ንግግር ምን አስቀመውት ነው እያልኩ ነው የምጠይቀው። ምን ሆኗል ይሄ ሰውዬ? የአራድዬ ልጅ እየበላ ነው የሚያለቅሰው። የአራዳ ልጅ እየበላ ምናምን ምናምን ነው የሚያለቅሰው። የሚጠቅመን ትወስዳለህ፣ ማይጠቅመን ትተዋለህ። በሚገርም ሁኔታ የኤርትራ አምባሳደሩ ንልቆች አለ ሽንጡን ገትሮ የሚናገርልን ስለ ኤርትራ እዛ ውስጥ መነገር የሌለበት ነገር ቢኖር ማንኛውም እስቲ የትኛው ሌላ የተቃወመ ብሔረሰብ አለ? እንዲህ አማራን እኮ ተጠያቂ ምልክቱ ውስጥ ይከተዋል። ሌላው ብሔር ብሔረሰብ ምንም በዛ ጉዳይ ላይ ትክክል ነው። መሪ ካለ አንተ ለብቻ ስትቃወም ከጨዋታ ውጭ ነው የሚያረጉት። ከጨዋታ ውጪ እውነት ቢኖር ራሱ ከጨዋታ ውጭ ትሆናለህ። ስለዚህ ዶክተር ደሳለኝ ጫኔ እኔ ኤርትራ አምባሳደር ተብሎ ስም ቢሰጥ ደስ ይለኛል። እንዲያውም ብትችል አይ ቲንክ ኤርትራ ብትሄድ ይሾሙህና እውነቱን ልንገርህ ዶክተር ደሳለኝ ጫኔ ይሾሙህና እዛ በደንብ አድርገህ ከእነሱ ጋር የምትፈልገውን ነገር ማለት ትችላለህ። ስና ፕሮብሌም ያስገምተኛል ብለህ መጠየቅ መቻል አለበት። ምንድን ነው ከኔ የሚጠበቀው? ስለ አማራ ጉዳይ መጠየቅ መብት አለን። ስለ አማራ ስለ አማራ ጉዳይ ስለ አማራ መበደል ስለ አማራ ተጨቆነ ማለት ምናምን ጠግ ድረስ ለመንግስት ማሳወቅ አለበት። ግን ከሚያስቁኝ ነገሮች የኤርትራ አምባሳደር መሆንህ በሳቅ ነው ይገደለኝ። ከዚህ በፊትም እህታችን ቤተልሔም አሰፋ ቤተልሔም ታደሰ ቤቴሌም ታደሰ ጢባ ጢቤ ተጫውታበት ነው ሄደው። ጢባ ጢቤ የመጀመሪያ ኢንተርቪው አደረገው ከእሷ ጋር ኦኬ። የመጀመሪያ ኢንተርቪው አደረገው ከእሷ ጋር ነው ንቀው። የንቀቷ ንቀት ከሁኔታው ስትይ አልተመቸት። እድሜ ስንት ነው አለችው? እድሜ ስንት ነው? ሰላሳ ስምንት ዓመት ነው። እድሜ ስንት ነው? መናቀ የሚያስታውቀው በዛ ነው በቃ። ለጥያቄ ለምን ግራ ገብቶ እዚህ ነው ከክታ ያስወጣች፣ ከጨዋታ ውጪ አድርጋለች። በዛ ሰዓት እኔ እንዲያውም በዛ ጊዜ ላይ ደንፉ ይዞኝ ስረቅጣት ነበር። ነጥብ ስታስጥለው፣ ስትፈጠፍጠው፣ ስትቀሰቅሰው አይቻለም። ከተናገረው ንግግር ታስታውስ እንደሆነ ያው ሾርት ሜሞሪ ምናምን ስለሚኖር ሲጠየቅ ከጥያቄዎች መካከል ካስታውሳችሁ ምንድነው፣ ሌላው ማህበረሰብ ያገኘው ጥቅም በኢትዮጵያ አማራ ያላገኘው ጥቅም ምንድን ነው ብላ ጠየቀችው። እሷም የተመታች ናት። ጥያቄ ላይ ማንም አይችላትም። ደፋር ናት። ጠየቀችው ምንድን ነው አማራ ያልተጠቀመው ሌላ የተጠቀመው ምንድን ነው ስትለው አማራ ጫማ የለውማል። ከዛ የጀዋር ጀለሶች ገቡላ የጫማ ማት ፌስቡክ ላይ ደስ አለኝ። ጫኔ የጫማ ማት ደረደሩልን፣ ታስታውሳላችሁ? የጫማ ማት ደረደሩልን እድገት በጫማ ብለው። ስለዚህ አንዳንዴ ፖለቲካ ስንሰራ በማስተዋል ላይ በጥበብ ላይ በተመሰረተ ከሰራን ውጤታማ እንሆናለን። ጆዋር ሲጠየቅ አልቻልኩትም ማለች። በጣም ፖለቲካ ስለሚችል ጆዋርን መጨበጥ አልቻልኩም ማለች መጨበጥ አልችልም። ሸውዷ ተጫውቶባት ነው ሚሄደ። ፖለቲካ ስትሰሩ በተለይ በተለይ በተለይ እንትን ላይ እየተቀመጣችሁ የአማራን እንወክላለን ብላችሁ የተቀመጣችሁ ሰዎች ነጥብ እየጣላችሁ የኤርትራ አምባሳደር እስክትመስሉ ከእነሱ ጋር ኮሚኒኬሽን ያላችሁ እስክትመስሉ አሁን ደግሞ ቢታሰር የሰውዬ አማራ ስለሆነ መርጦ አሰሩት ይባላል። በእውነት እውነት ነው የሚመስለው የኤርትራ ሰላይ ነው የሚመስለው ለኤርትራ ቁጭ ብሎ የሚናገር ሰው ነው የሚመስለው እንጂ ስለ ኢትዮጵያ አልነበረ የሚደንቅ እስቲ አንድ ኤርትራዊ ይቃወመው። ደሳሌን ጫኔን የሚቃወም አንድም አንድም ኤርትራዊ አታመጣም። አየህ፣ በጥበብ ነው ፖለቲካ የምትሰራው በጥበብ ከሌሎቹ ጋር በማያጣላ ከሌሎቹ ብሔር ብሔረሰብ ይታዘቡኛል በማይል ነው የምትሰራው። የግልን ችግር በችግል ታደርጋለህ የሌላውን ችግር ደግሞ የባህሪን የባህሪን ታደርገዋለህ። ይህ ነው ምናገ። ስለዚህ ብዙ ጊዜ ያለው ችግር በአማራው ፖለቲከኞች ላይ በጥበብ የተሞሉ ሰዎች ወደፊት አልመጡ ወደፊት አልመጡ። ፖለቲካውን አልሰሩትም። ዝም ብሎ ምንም እውቀት የሌለው ይላል ይሳደባል። ከዛ በኋላ በቃ ጀግና ይባላል። ይሳደባል፣ ይሳደባል፣ ይሳደባል፣ ጀግና ይባላል። በዛ በቃ ራሱን ከፍሶ ይውላል። ምንም ውስጥ የሌለ ለመናገር ራሱ ግራ እስኪገባ የሆነ ባዶነት ይታየኛል። ስለዚህ ከሌላው ጋር መስራት ችግር ነው አይደለም የሚለው ማገናዘብ እንኳን አይችልም። አሁን በፊት በነበረው ከህወሓት ጋር በነበረው ቦታ ላይ የኢትዮጵያ ሕዝብ ከህወሓት ጋር ጸበኛ ነበር። ኦልሞስት ዘጠና ፐርሰንት የኢትዮጵያ ሕዝብ ህወሓትን ጠልቷት ነበር። እናቱ የወለደችው ትንሽ ተንፈስ አዲስ አበባ ላይ አጋዚ የሚባል ይመጣል፣ ረሚም ማርጎ ይላል። ቀጥቅጦ ሽባ አድርጎ ነው የሚለው። ጥያቄ እንኳን የለም። ለምንድን ነው መንገድ ላይ ስትሄድ የቤተ መንግስት እኮ አንተ እንኳን ልታልፍበት ቀርቶ እንኳን ገብተህ ጎብኝተህ ፎቶ ተነስተህ እዚህ ቦታ ላይ ያለሁት እዚህ ነው ምናምን ብለህ ተንቀባረህ ልታወራ ቀር ስለ ቤተ መንግስት ብትተነፍስ ትዘቀዘቅ ነበር፣ ኢትዮጵያ ላይ ትዘቀዘቅ ነበር። በአብይ ዘመን ይቅርታ፣ በመለስ ዘመን በህወሓት ዘመን ትዘቀዘቃለህ። በአጥሩ ወቅ ብታረግ፣ በዛ በኩል እናትህ ወልዳለች። ወክ አድርግ ወክ አድርግ፣ በአራት ኪሎ በኩል ወክ አድርግ፣ እናትህ ትውለድ። ሽባ አድርጎ ገሎ ያሳያል። ስለዚህ የኛ የተሰጠንን ማመስገን ውስጣችን የለውም። አራት ኪሎ ገብተህ ተንቀባረ ነው የምትወጣው። ቤተ መንግስቱ የመጣው ትላለኩ ውለት ሀቢስ የሆነ ህዝብ አለ። ችግሮቹን ቢኖሩ በኩልነት የምትታይበት ቦታዎች ተከፍተዋል። ኢትዮጵያ ላይ በኩልነት በኩልነት መርዝ የሚረጩልን መቼም የማይመቻቸው በተለይ በተለይ በሚያሳዝን ሁኔታ የሆነ ቦታ ላይ አይ ይሄ ነገር እየተስተካከለ ነው ብለው የማይተውልህ መሽገሮች አሉ። አክቲቪስት የሚመስሉ ግለሰቦች አሁን ለምሳሌ ስለ ኢትዮ ሶስት ስልሳ ስታወራ ግራ ገብቷቸዋል አሁንም ተነጣጥሎ ይዘዋል እነ ኢየሩሳሌምን ያዛል እነ ሀብታሙን ያዛል አየ ተነጣጥለዋል ወደዚህ አይመጡም እንደ ሳቱ ያውቃሉ እንዳጭበረበሯቸው ያውቃሉ ግን ላለመሸነፍ ሲባል በውሸት መቀጠሉን መርጠውታል ስለ አንድ አማራ ድምፅ የሚሆኑ ከሆነ ምን የሚያጣላቸው ነገር አለ የግል ጉዳይ አይደለም የአማራ ጉዳይ የተጨቆነ ህዝብ አለ ብለው ነበር ሲጮላቸው የነበረው መስሎ ነው ቻባል አሁንም ጨንቋቸው በዚህ በኩል ሀብታማዊ ያለው እውነተኛ አማራ ስለሆነ ገፉት፣ በዚህ በኩል ደግሞ እነ ጀሪ ጀግና ናቸው የሚል ደግሞ አለ። ሼም የላቸው ውሸታም ውሸታም ናቸው። እኔ ነገርኩ። እውነት ካለ ከማንም ችግር የለብኝም። ከማንም ይምጣ። እንደኔ አብይን የቀጠቀጠው አለ ብዬ አላስብም። እንደኔ ብልጽግናን የጨፈጨፈው አለ ብዬ አላስብም። ኢትዮጵያ ልሄድ ሲላች ካበጣ አምጣ ቪዲዮ። እንዲያውም እኔ ኢትዮጵያ ሌሄድ የነበረ ጊዜ የኦርቶዶክስ ተዋህዶ ለሁለት ልትሰነጠቅ ብላ አንድ ያደረጉ ጥቁር ያስለበስኩ እኔ ኦርቶዶክስን ወደ አንድ የመለሰው ዮኒ ማኛ ይባላል። እርሳ ውለታ ቢሱ ምኑን። አሁን የሚጮህ ማን አለ እስቲ? ጮህ። ስለ ኦርቶዶክስ ጮህና ለውጥ አምጣ። ነቢይ ባገሩ አይከበርም። እንደዛ አድርጌ ኢትዮጵያ ላይ የገባሁት ማንም አያውቅም። ኢትዮጵያ መግባትን እንኳን ይቀርታል። ጠይቅ ገባ። የመጀመሪያዎቹ ስለኔ ያወሩት የአማራ ልጆች ናቸው። የአማራ ልጆች ዮኒ ማኛ በመኪና በእንትዳደርጎ አብይ ቢሮ ሄደ፣ ዶክተር አብይ ነው የወሰደው ያልተባለ ነገር የአማራ ልጆች ወጥቶ ካወጡት፣ ካወጡት እኔ ለማስበላት ማለት፣ እግዚአብሔር አምላክ ግን ታደገኝ። ኔ እግዚአብሔር አምላክ ታላቅ ነው። ምንም ሳልሆን ቅብር ርብዬ ተንቀባሪ ሾው ላይ ቀርቤ በፊት ለፊት ወጥቼ ሩዋንዳ አርጊው መጣው ማን ይናገር ከዛ እናቴ አልቀረ ዮኒሴ ጋር ተባለ። ስንት ዘመን የብልግና ጥግ የሰደበኝ የአማራ ልጆች ናቸው። ጌታ መስገን ሁሉም የአማራ ልጅ እያልኩ አይደለም። ሶሻል ሚዲያ ላይ ያለው ፖለቲካ የሚያወራ 90 ፐርሰንት የአማራ ልጅ ዋልጌና ባለጌ ነው። የአማራ ፖለቲካን የሚያወሩ ዋልጌና ባለጌ ናቸው። አንድ ኤርትራዊ፣ አንድ ኦሮሞ ለዘመናት ስቀጣቀጣቸው የነበረ በፖለቲካ አንድ የደቡብ ልጅ እንደዛ አይነት ስሞች እንደዛ አይነት ነገር ብሎኛል። ያውቁ ነቨር ያንን ስም እኔ እንድሰድብ አስቀያሚ ስድብ የሰደበኝ ባለጌ ባለጌ ባለጌ ወልዶ ያሳደገው አንዳንድ የአማራ አክቲቪስቶች ባለጌ መረኖች አሁንም ጭምር መረን ባለጌዎች። ስለዚህ ለአማራ ይመጥናሉ። እነዚህ በፍጹም አማራን ይወክላሉ። በፍጹም ግን እንደዚህ ግርግር በመፍጠር ቻፓ የሚለቃቀሙ አሉ። ቻፓ የሚለቃቀሙ እና ከዚህ በኋላ እኔ ላይ አደባባይ ተናግሬ ነው እኔ ኢትዮጵያ የሚሄደው በአደባባይ መንግስት አንቱ ብሎ አክብሮኝ ምን ያህል ቫሊዩ እንዳለኝ አሳውቄ ነው የምገባው። ምን ያህል ይሄ ሰው በቃ ሀገሩን ይወዳል፣ ዮኒ ማኛ ከእነ ምናምኑ ኢትዮጵያዊ ነው ብሎ በደንብ አድርጎ እንዲቀበለኝ አድርጌ አሳይሃለሁ። ለምን ምን መሰለህ አንተ፣ እኔ የአማራ ፖለቲካ በቃኝ። ጌታ ምስክሬ መቁፋን ነውና፣ ሰለሞን ቦጋለን ካየው በኋላ አንድ እናቱን ነበር የሰጠው አስታውሳለሁ። ህዋት የሰለሞን ቦጋለን እናት ይዘዋት ነበር። እግዚአብሔር ምስክሬ፣ ፖለቲካ ካልተውክ እናትን እንገላታለን። ግደሏት፣ እኔ ለአማራ ህዝብ ከመጮህ ወደኋላ አልልም፣ ለኢትዮጵያ ከመጮህ ወደኋላ አልልም። ግደሏት እናቴ ብሎ ለአማራ እናቱ እናቱ ተይዛበት የተገረፈች ወንድም ነው ለሱ፣ ያልሆነ ለመኩ ለመኩፋኖ እና እንደዚህ ለአማራ የሰሩትን የገፉና አፈርክድ ያስገቡ ሰዎች ነባ ኖ ኖ ኖ ሰለሞን ቦጋለ ጎንደሬ፣ የጎንደር ጀግና፣ የጎንደር አማራ ጀግና የተባሉ የአማራ ልጆች ተሰድበው ተሞልጨው የተዋረዱበት ጭቡት ነው ያለው። ዛሬ የጎንደር ፋኖ ጂጂ ነው የምትመራው። ጌታ ያሳያቸው እኔ የጎንደር ፋኖ ነኝ ብላ። ዛሬ የጎንደር ፋኖ በሞኒካ ኤርትራዊ ነው የምትመራ። የጎንደር ፋኖ ዛሬ የጎንደር ፋኖ የሚመራው በሚኪ ኤርትራዊ ነው የሚመራው። ደስ የሚል ዛሬ ጨዋታ። ስለዚህ ማስተዋል ይጠይቃል። እውነትን እውነት ነው። ምክንያቱም ሁልጊዜ እውነትን ከማውራት ማንንም በሕይወት የማልፈራው በዛ ጉዳይ ነው። እውነትን ከያዝክ ምንም አትሆንም። የፈለገ ነገር ይምጣ፣ ምንም አትሆን። ለአማራ ይገባዋል? በፍጹም አይገባም። ለአማራ ልጆች ይሄን ኦሮሞ ቢሆኑ ማ ሰለሞን ቦጋለ ፋኖ ማለት ነው። ሰለሞን ቦጋለ ፋኖ መኩ ፋኖ ኦሮሞ ቢሆን የትግራይ ልጅ ቢሆን ምን ያህል ክብር እንደነበራቸው ይሁት ለሳይ ደሩ ዘሃረሩ በትግራይ ጉዳይ ላይ በህዋት ጊዜ ሩዋንዳ አድርጎታል። በክብር በየዜናው ሰሞኑን ይጠሩት ነበር። እስካሁን አንድ የትግራይ ልጅ ደሩ ዘሃረሩን የሚናገር የለም አንድ ነው ማውራት አንድ የትግራይ ልጅ ሰልጤው መሐመድ የሚባለው አንድ የኦሮሞ ልጅ የሱን ልጅ በክፉ የሚያወራ አንድ የኦሮሞ ልጅ አታምጣ። አንድ የኦሮሞ ሰልጤ ነው በብሄሩ አንድ የኦሮሞ ልጅ መሐመድ ሰልጤውን በክፉ የሚያነሳ የለም። ለምን ለምን? ውለታ አይረሱማ። አሁን የአማራ ክልል ያለው ነገር ምን አይነት ነገር ነው? መቼ ለታ ወንድማችን ሄኒ ስልሳ ሦስት ሺህ ትናንትና መሰለኝ ሄኖክ ጊዮንም የሚባል ወንድማችን አለ እኔን መቸኛ ጨዋነቱን ምናምን ወደዋል። ንግግሩ የሰከነ ነው። አማራነቱ ያንገበገበው ምናምን። አንድ ስታይ እንዳባል 63 ሺህ መከላከያን ማርከናል። አላነሰ አላነሰም ወይ? አንዳንዴ ፕሮፓጋንዳ ስንሰራ በዚህ በኩል ተገደልን ትለኛለህ፣ በዚህ በኩል 63 ሺህ ማርከናል ትለኛለህ። ለኔ ለቅንጭላቲ ለቅንጭላቴ ጭንቅላቴ አይደለም ለቅንጭላቴ፣ እንድመቸኝ እንዳስተውል ድሮን እየተጨፈጨፈ አለቀብኝ ትልና እዚህ በኩል ደግሞ ስልሳ ሦስት ሺህ ሰው ማረክ ያለው ትለኛለህ። ትንሽ ቅላሽ አያርግም? ትንሽ አወዛገብም? ትንሽ ግራ አያጋባም? ለጤና ራሱ ጥሩ ነው። በዚህ በኩል ተጨፈጨፍኩ በዚህ በኩል አለኩኝ በዚህ በኩል እንዲያርኩኝ ካልከኝ በኋላ ስልሳ ሦስት ሺህ መከላከያን ማድረኬ እየመገብኩን ያለሁት ስትል ትንሽ ፖለቲካ በእውቀት እንጂ በደመ ነፍስ አይሰራም። ተሳውሳላት ህዋቶች ጠምች ናቸው። ፖለቲካ ሲሰሩ እየተጋደለልን ተገደልን ብሎ ነበር አደባባይ ለወጡ ሩዋንዳ የሚያደርገው ህዋቶች ተንኮል። ፖለቲካ በደም ይችላል፣ ምክንያቱም የቆመሩትም እነሱ ናቸው። ተገደልን በቃ ቀውጥ ሲያደርጉት ኖሩ። ቀውጥ እንዳደረጉት ተግባባ። ስለዚህ እዚህ ጋር ስልሳ ሶስት ሺህ ማርክ ያለው ብለህ ስታወራ ምን ይዞ ይመጣል መሰለ? ተገደልኩ የሚለው ነገር ትንሽ ክላስ ያደርጋል። ስለዚህ አንዳንዴ ስናወራ በማስተዋል በጥሩ ነገር ቢሆን ሌላ። እንዴት ነው አውላ አማራ ሲጨፈጨፍ ውጭ ያለው አማራ ምን እያደረገ ነው? የእናንተን ፖለቲካ ስለማይቀበለው እናንተ ዋና ለአማራ መገደል ተጠያቂ ስለሆናችሁ አክቲቪስትንም ብላችሁ በቅበቅም አይሰማችሁ ብር አምጡ ብቻ ነው እናንተ ጥያቄ፣ ብሩን አምጡ፣ ብሩን አምጡ የሚል ጥያቄ ነው። እንደ ታማኝ በየነ በአማራ የተሰደበ አለ። እንደውን እንነጋገር ከተባለ እንደ ታማኝ በየነ መከላከያን እኩል አማራ ነው የደገፈው። አብሮ በህዋት በነበረው ጸብ ጊዜ እኩል መከላከያን ታማኝ በየነም ደግፈዋል። ኦልሞስት ዘጠና ፐርሰንት አማራ ደግፈዋል። ሁሉም ደግፈዋል። እንደ ታማኝ በየነ ተበሸቃቅጦ ከአማራ ፖለቲካ የወጣ ኖሯል። ምክንያቱም ሶሉሽን ያመጣ ነበር። ምክንያቱም ከአብይ ጋር ቅርብ ነው ብዬ አስባለሁ። የስልክ ርቀት ነበር የነበራቸው። በታማኝ በኩል ነገሮችን ራሱ ማስተካከል ይቻል ነበር። እውነቴ ነው። በታማኝ በየነ በኩል ከአብይ ጋር ሲተቃቀፉ አብሮ ብዙ ቦታ ና ብሎ በእንግድነት ሲጠራው አብሮ ብዙ ቦታ ላይ ያለ ሰው ነበረ። በታማኝ በየነ በኩል እንኳን አማራ ብዙ ጥቅማ ጥቅሙን ማስከበር ይችል ነበር። ጥበብ ግን የለም ጥበብ የሚባል ምንም የሌለበት ያውላ የተማረ የአማራ ባለበት አባቴ የሚለፈልፈልን ለአማራ ምን የመሳሰሉ አዝማሪዎች ናቸው፣ ምንም ነገር እውቀት የሌላቸው። ስለዚህ ታማኝ በየነ በእውነት ያ ይገባዋል? በፍጹም አይገባውም። መቅረብ ይችል ነበር፣ ኮንታክት ማድረግ ይችል ነበር፣ ነገሮችን ማስተካከል ይችል ነበር። ግን በሙሉ እየሰደቡ እየሰደቡ በዋና አማራ ልጆችን ካባረሩ በኋላ ቻፓ መስሪያ አሁን እኔን የሰደበ ኢትዮጵያ ሄድኩ ጊዜ እኔን የሰደበ አንበሳ ያልወረደለት ሰው አልነበረም። ጌታ መሰከረ እኔን ሰድቦ ያልፈመሰ በአማራ ፖለቲካ አልነበረም። እኔ ኢትዮጵያ ሄድኩ ጊዜ ይሁስ ነው ለመጀመሪያ ጊዜ ቀዳሜ ገበያ ሁለት ሚሊዮን ቪው አገኘች። በእኔ አንድ ቪዲዮ ሰርታ ኢትዮጵያ ገብች ለመጀመሪያ ቪውም ይባላል ነበራት። ጉድሻማ ጅንስ በጅንስ ሁላ ለብሶ መጣ ኢትዮጵያ ልገባ ነው ብሎ ቪዲዮን ላለቀቀ ኤርፖርቱን ላይ ሄዶ ቪዲዮ አስለቀቀ። ሞጣ ኡኡ ኮረት የያዘ ማን ያልሰራው ቪዲዮ በነየ ሁሉም ጮሁብኝ። ብቃት ሲኖር ግን ምን ታደርገዋለህ? አራዳ ልጅ ልጅ ብቃት ሲኖር ታንጫጫዋለህ ቢባል ሮማን እኔን ሙልጭ አድርገህ የሰደበች ሮማን ሰባት ወር አልቀሳ ኢትዮጵያ ገባች። ሰባት ወር ይቅርታ፣ ይቅርታ፣ ይቅርታ ዶክተር አብይ ይቅርታ፣ ክብርት አዳነች አቤቤ ይቅርታ፣ ሽመልስ አብዲሳ ይቅርታ፣ እንትና ይቅርታ። እዚህ ጋር ያደረኩትን መቼም አረንጓዴ ቢጫ ቀይ አልቀይራት ያለች ሴትዮ ሮማል እዚህ ጋር ያደረገችውን አረንጓዴ ቢጫ ቀይ አልቀይር ያለች ሴትዮ ጭራሽ የአባገዳን ገዳን አርጋ መጣች። ኦሮሞ ኧረ ተመጣችሁ ናችሁ እኮ የአባገዳን እዚህ ጋር ሳስር ባገዳን እዚህ ጋር አርጋ አመጧት። አይቀርም ሰባት ወር አልቀሳ ሰባት ወር ለመና ነው ኢትዮጵያ የገባቸው ማኝ እዚህ ልሶ ልሶ እልም ብሎ እንዴት ገብቼ እንደወጣው ራሱ ግራስ ይገባቸው ማለት ጌታ ይወሰድ። ስለዚህ ብዙ ጊዜ አስመሳዮች እንትን በራሳችሁ ስትሆኑ እኔ ሲያቀበኝ ደግሞ እኔ ማኛው ሲያቀበኝ ኢትዮጵያ ወደፊት የመኖር እቅድ አለኝ እና ወደፊት ሪል ስቴት እሰራለሁ ብዬ በተናገርኳት ዮኒ ማኛ አንድ ሺህ ካሬ ሜትር መሬት ተሰጥቶታል ብለዋል። ከ30 ሚሊዮን ጋር 30 ሚሊዮን ተሰጥቷል፣ 1000 ካሬ ሜትር ተሰጥቷል ብሎ ደሃ ነው ይሉኛል። ክላክ ያርግ፣ ትንሽ ክላክ ያርግ። 1000 ካሬ ሜትር ኢትዮጵያ ስንት ነው የሚሸጠው? 30 ሚሊዮን ብር ስንት ነው የሚሆነው በአሜሪካ? ትንሽ ክላክ ያርግ። እንዴ፣ ለጤናችሁ ጥሩ ነው እንደዚህ አይነት ነገር ማለት። ጤናችሁ ምናምን በደንብ እየሄደ ነው፣ ይስተካከላል። እውቀት የላቸው የጎዳቸው እውቀት ያለው ሰው አለመኖሩ የአማራውን ጎንደርና ጎጃምን ያስጎዳ ይገኛል። ሌላ ሊጎዳ የለም። ጎንደርና ጎጃም ግን እንግዲህ አራት መቶ ሺህ የአሜሪካ ዳላር ሞኒካ ያምቱ 30 ሚሊዮን የኢትዮጵያ ብር፣ አራት መቶ ሺህ የአሜሪካ ዳላር ሞኒካ ያምቱ 1000 ካሬ ሜትር መሬት ስንት እንደሚሆን ምቱት። ደግሞ ያወሩታል። ይቀደዳሉ፣ ይቀደዳሉ፣ ይቀደዳሉ። እኔ ከአማራ ፖለቲከኞች ጌታ ምስክሬ አንድ እውነት አንድ እውነት ያለው ሰው የለም ለአንድ አንድ እውነት ያለው ሰው የለም። ማዝ ነው በዛ ብሎ መከደል ማዝ ነው። አንድ እውነት ሲቀደዱ ነው የሚውሉት። በቃ ቀኑሙኑ ሲበጠረቁ ይውላል። ምንም ነገር ተጨፈጨፈ ሞቴሉና ሙዚቃ ከፍተው ሲደንሱል ይውላሉ። ሰው ጤነኛ ነው እንዴ? ታስታውሳላችሁ ከህወሓት ጋር በነበረው ጦርነት አንድ የትግራይ ልጅ ሙዚቃ እንኳን ከፍታ አንድ የትግራይ ልጅ እውነቱን ተናገሯ ቤተሰብ ታፕታፕ አድርጎ ይኔ ውጭ አንድ የትግራይ ልጅ አንድ የትግራይ ልጅ ጦርነቱ በነበረ ጊዜ አንድ ሙዚቃ ከፍታ አቃ እዚህስ ሰላማዊ ሰልፍ ሁለት ቀን ይወጡልና ዘፍነውበት ይገባል ስለዚህ ፖለቲካውን አልቻላችሁበት በማስተዋል የሚሰራ ፖለቲካ አለ የአማራ ጥያቄ ግዙፍ ጥያቄ የለውም። ግዙፍ ጥያቄ ጥቂት ነው። በሌላ ክልል ላይ ዞን ይሰጠን፣ ሌላ ክልል የሚኖረው የአማራ ልጅ ዞን ይሰጠን ብሎ አልጠየቅም። አልጠየቅም። ሲጠይቅ እና አሁን ምን አገባ? ጎጃም እና ጎንደር የሌለው ምን ስለሆንክ ነው የምጠይቀው? ምን አገባ? ኦሮሚያ ክልል ላይ የሚኖረው ዞን ስጡኝ ብሎ ጠይቋል። ጠይቋል ወይ እስቲ ዘግበኝ፣ እስ የአማራ ልጆች እሊ ነው ያላችሁ። ጎንደርና ጎጃም ያለውን ከዛ በትለቅለቀ የወጣውን ሌላ ሀገር ላይ አይደለም አወራ። ኦሮሚያ ላይ የሚኖር ደቡብ ክልል ላይ የሚኖር የአማራ ልጅ ዞን ስጡኝ ብሎ ጠይቋል? ጥያቄ እንኳን አለው? ጅማ ላይ የሚኖር ድሬዳዋ ላይ የሚኖር ሀረር ላይ የሚኖር አምቦ ላይ የሚኖር አርሲ ላይ የሚኖር ሻሸመኔ የሚኖር ማብራደ እኔ የሆነ ዞን ስጡኝ ልዟዟን ብለዋል። ከአንተ በላይ አውቀልሃለሁ ብሎ የሚቀባጥርልህ ግን እዛ ምንም ውስጠት ምንም ውስጥ ያልገባው ሰው ነው። ያ ነው የሚያሳዝነኝ። ይሄ ፖለቲካ አይደለም፣ ፖለቲካ አይደለም። ጎንደርና ጎጃም ሆነ ተወልደህ አድርገህ በዛው ለፈረጠጥከው እዚህ ላለው አብሮ ለኖረው አብሮ ተጋብቶ ተዋልዶ ለሚኖረው አንተ ዞን አልጠይቅለትም፣ ዞን አልጠይቅለትም። ገባህ አልጠየቅም። አዲስ አበባ የሚኖር ሰው አሁን የአዲስ አበባ ለሚኖር የአማራ ልጅ ዞን ስጠኝ። ማን ማን ማን ማን ማን ማን፣ መቼ ነው የምንጠይቀው? ይርና ዞን ይብላል ወምድ አንሰማ። አሁን የአዲስ አበባ ልጅ ዞን ይሰጠ ቢባል ዞን ይብላል ወምድ ይል አንሰማ። ይልና ዞንን እዛው ስል አንሰማ። ስለዚህም ኦሮሚያ ክልል ላይ ድልት ምችግት ብሎት በአቅሙ እየሰራ የሚኖር ሰው ዞኑ አይደለም የሚያሳስበው፣ በልቶ መብላት፣ ገብቶ መውጣቱ፣ መስራቱ፣ ምን ማለቱ እንጂ የሚያሳስበው ዞኑ ምን ሊያርግለት። አማራ ክልል ላይ የሚኖረውን በስርዓት አኖራችሁ እንዴ? አማራ ክልል ላይ ሆኖ የተቸገረው ወንድምናተን በስርዓት አኖርከው እንዴ? እስቲ ንገረኝ። አማራ ክልል ላይ ስራውን በስርዓት ፈጽማችሁለት ጉዳዩ ተፈጽሞለት ያውቃል? ታውቃለህ? የአማራ ክልል የአማራ ክልል ተወላጆ ነው ጎንደር ላይ የሚኖር ቀበሌ ሄዶ የሆነ ቦታ ሄዶ ፕሮሰሱ ወዲያው ይፈጽምለታል? እንኳን ኦሮሚያ ክልል ነው ደቡብ ክልል ያለው ላይ ተጨንቅ የለለሁ። ወሬ ናት። እኔ የአማራ ፖለቲካ የሚመራው ጌታ ምስክሬ ሻቢያ ነው ብዬ ነው ምመሰክር። የአማራ ፖለቲካ ሙሉ በሙሉ በሻቢያ የሚመራል ሻቢያ ቤት ቁጭ ብለው ሲያጨበጭቡ ሞራል ጥገና ያደርጉላችኋል። አዎ ጀግና ናችሁ፣ እናንተ እኮ አማራ ጀግና ነው እኮ አማራ መድ ነ ሻቢያ ሊቆረጥነ ሲያስብ ሊቆረጥነ ሲያስብ ጀግና ናችሁ? እናንተ አይቷችሁ እኛ ከጎናችሁ ነ ምናምን ምናምን ይደሰክሩላችኋል። ጥሩ ነው። ጎፌድ በምን እንደሚጠቅምት አለ። ስለዚህ አማራ ልጆች በማስተዋል ብትሄዱ፣ ወልቃይት የተመለሰልህ በዚህ ዘመን ነው። ወልቃይት ወልቃይት ለሰላሳ ዓመት ያማራል ነበር። ሰላሳ ዓመት ነው ማውራ ትንፍሽ ብላ ታውቅ። ትንፍሽ አሁን የተጀመረው ፖለቲካ ደግሞ ራሳቸውን የሚያስበላ ፖለቲካ። ቴመር ተናገረች ዛሬ ልዘግብሽ። ቴመር ምናልባት አልባት እየሰማሽን ከሆነ ለአንቺም ለፖለቲካ ሻመጭሽ ምናቱ እነ ኮነሬል ደመቀ ዘውዱን የሚጠብቋቸው በፊት ያማራ ልጆች ነበሩ። አሁን ግን የኦሮሞ ልጆች ናቸው እነ ኮነሬል ደመቀ ዘውዱን የሚጠብቋቸዋል ያ ማለት አማራ ገዳይ ነው እያልሽ፣ አማራ ታማኝ አይደለም እያልሽ ግባሽ። በምንም መልኩ ይሁን እንደ ኮነሬል ደመቀ ዘውዱ በሁልቃይት ጉዳይ ደም የከፈለ መስዋዕት የከፈለ ሰው አለ። በያላስ ከድሮም ጀምሮ ኮነሬል ደመቀ ዘውዱ አንድ ቀን ዮኒ ማኛ ስለዚህ ሰው ክፉ የተናገረውን አንድ ቀን አታመጡ you